ዛሬ በድፍረትና በእምነት ህዝቧን ከጥፋት ያዳነችውን ንግሥት አስቴርን አስደናቂ ታሪክ እናያለን። በጥንቷ ፋርስ በንጉሥ ጠረክሲስ ዘመን አይሁዳውያን በስደት ይኖሩ ነበር። ከእነርሱም መካከል አስቴር የምትባል ውብ ወጣት ነበረች። ንጉሡ ጠረክሲስ ታላቅ ግብዣ አድርጎ ሳለ በሰባተኛው ቀን ንግሥት አስጤን ውበቷን እንድታሳይ ያዘዛት ቢሆንም እምቢዬ አለች። ንጉሡም ተቆጥቶ አስጤንን ከንግስና አውረዳት። አዲስ ንግስት ፍለጋ ተጀመረ። በመላው ግዛት ቆንጆ ደናግል ተሰበሰቡ። ከነዚህ መካከል ወላጅ አልባዋ አስቴር ወይም አደሳ በአጎታ መርዶኪዮስ እንክብካቤ ሥር ያደገችው ነበረች። መርዶኪዮስ የአይሁድ ማንነቷን እንዳትገልጽ አዟት ነበር። የአስቴር ተራ ሲደርስ ንጉሱን ጨምሮ ያዩዋትን ሁሉ ሞገስ አገኘች። ጠረክሲስም በአስቴር ተማርኮ የንግሥና ዘውዱን ጭኖ ንግሥት አደረጋት። አስቴርም ማንነቷን በሚስጥር ያዘች። በዚህ መሃል በንጉሡ በር የተቀመጠው መርዶክዮስ ንጉሥ ጠረክሲስን ለመግደል የተጠነሰሰ ሴራ ሰማ። ቢፍታንና ቴሬስ የተባሉ መኮንኖች ንጉሡን ሊገድሉ ሲያሴሩ መርዶክዮስ ለአስቴር ነገራት፣ እርሷን ለንጉሡ አሳወቀች። ሴራው ተረጋግጦ መኮንኖቹ ተሰቀሉ። ይህም ታሪክ በመዝገብ ተጻፈ። የአስቴር ታሪክ በእምነትና በድፍረት የተሞላ ነው። እንዲህ ያሉትን ታሪኮች እንዳያመልጧችሁ ቻናላችንን ሰብስክራይብ ያድርጉ። ከዚያም ሃማ የተባለ ባለስልጣን በንጉሡ ዘንድ ከፍ አለ። ሁሉም እንዲሰብዱለት ታዘዘ። መርዶኪዮስ ግን እምቢ አለ። ሃማ በቁጣ ተሞልቶ መርዶኪዮስን ብቻ ሳይሆን በግዛቱ ያሉትን አይሁዳውያን በሙሉ ለማጥፋት ፈለገ። ፑር ወይም ዕጣ በመጣልም ዕለቱን ወሰነ። ይህም በአዳር ወር በ13ኛው ቀን ነበር። ሃማ ንጉሱን አይሁዳውያንን ህግን አይጠብቁም ብሎ በማሳመን እነርሱን ለማጥፋት አዋጅ እንዲወጣ አስደረገ። ለዚህም ብዙ ብር ለመክፈል ቃል ገባ። ንጉሱም ቀለበቱን ሰጥቶ አዋጁን እንዲታተም ፈቀደ። አዋጁም አይሁዳውያንን በአንድ ቀን እንዲገደሉና ንብረታቸው እንዲዘረፍ ያዝ ነበር። መርዶክዮስ ይህን ሲያውቅ ልብሱን ቀደደ። ማቅ ለብሶ አመድ ነስንሶ አለቀሰ። በይሁዳውያን መካከልም ታላቅ ሐዘንና ጾም ሆነ። አስቴር የመርዶክዮስን ሁኔታ ስትሰማ ተጨነቀች። ሐታክ የተባለ ጃንደረባዋን ልካ የመርዶክዮስን ችግር እንዲያውቅ አደረገች። መርዶክዮስን የሆነውን ሁሉና የአዋጁን ቅጅ ላከላት። ወደ ንጉሱም ቀርባ ስለ ሕዝቧ እንድትማጸንም አሳሰባት። አስቴር ሳይጠሩ ወደ ንጉስ መቅረብ ሞት እንደሚያስከትል ንጉሱ የወርቅ ዘንግ ካልዘረጋለት በቀር እንደማይድን ነገረችው መርዶክዮስም በንጉሱ ቤት ስለሆንሽ አንቺ ብቻ እንደምታምልጪ አታስቢ ዝም ብትይም መዳን ከሌላ ቦታ ይመጣል አንቺና የአባትሽ ቤት ግን ትጠፋላችሁ በእንዲህ አይነቱ ጊዜ ወደ ንግስና የደረስሽው ማን ያውቃል ሲል መልስላት አስቴርም በሱሳ ያሉትን አይሁዳውያን ሰብስብና ጾሙ እኔና አገልጋዮቼም እንጾማለን ከዚያም ሕግን ተላልፌ ወደ ንጉሱ ገባለሁ፣ ብጠፋም እጠፋለሁ አለች። አስቴር ህዝቧን ለማዳን የምታደርገውን ጥረት ለማወቅ ሰብስክራይብ ማድረግ እና ደውል ምልክቷን መጫን አይዘንጉ። በሶስተኛም ቀን አስቴር የንግስና ልብሷን ለብሳ ወደ ንጉሱ ቀረበች። ንጉሱም ባያት ጊዜ ደስ አለው እና የወርቅ ዘንጉን ዘረጋላት። ምን ልርዳሽ? አስቴር እስከ መንግስቱ እኩሌታ ሰጥሻለሁ አላት። አስቴር ንጉሱንና ሃማን ላዘጋጀችው ግብዣ ጠፋቻቸው። በግብዣው ሌላ ግብዣ በቀጣዩ ቀን ቀጠረች፣ በዚያም ልመናዋን እንደምትገልጽ ተናገረች። ሃማ ደስ ብሎት ወጣ። ነገር ግን መርዶኪዮስ በንጉሥ በር ሳይሰግድለት ሲያይ በቁጣ ተሞላ። ወደ ቤቱም ሄዶ ከወዳጆቹ ምክር በመነሳት መርዶኪዮስን የሚሰቅልበት ሐምሳ አንድ ከፍታ ያለው እንጨት አዘጋጀ። በዚያስ ሌሊት ንጉሱ እንቅልፍ ስላልወሰደው የመዝገብ መጽሐፍ እንዲነበብለት አዘዘ። መርዶክዮስ ንጉሱን ከሞት ያዳነበት ታሪክ ተነበበ። በዚህ ምን ክብር አገኘ? ሲል ንጉሱ ጠየቀ። ምንም አሉት። ጠዋት ሃማ መርዶክዮስን እንዲሰቀል ሊጠይቅ ወደ ግቢው ገባ። ንጉሱም ንጉስ ሲያከብረው ለሚፈልገው ሰው ምን ይደረግለት? ሲል ሃማን ጠየቀው። ሃማ ንጉሱ እርሱን ማለቱ መስሎት ታላቅ ክብር እንዲደረግለት መከረ። ንጉሱም ሃማ መርዶክዮስን በዚያው መንገድ እንዲያከብረው አዘዘው። ይህም ለሃማ ታላቅ ውርደት ሆነ። በሁለተኛ ግብዣ ንጉሱ የአስቴርን ልመና ዳግም ጠየቃት። አስቴርም ሕይወቴንና የህዝቤን ሕይወት ስጡኝ፣ እኔና ህዝቤ እንድንጠፋ ተሽጠናል። ጠላታችንም ይህ ክፉ ሃማ ነው አለች። ሃማ በድንጋጤ ታወጣ። ንጉሱ በቁጣ ወጥቶ ሲመለስ ሐማ የአስቴርን ህይወት ለመለመን በእግሯ ስር ወድቆ አገኘው። ንጉሱም ንግስቲቱን እኔ ባለውበት ሊተናኮል ይፈልጋልን? አለ። የሐማም ፊት ተሸፈነ። አርቦና የተባለ ጃንደረባ ሐማ ለመርዶክዮስ ያዘጋጀው እንጨት እንዳለ ሲናገር ንጉሱ ሐማ በዚያው እንጨት ላይ እንዲሰቀል አዘዘ። በዚያውም ቀን ንጉሥ ጠረክሲስ የሃማን ርስት ለአስቴር፣ ማህተም ቀለበቱን ለመርዶክዮስ ሰጠ። አስቴር መርዶክዮስን በሃማ ርስት ላይ ሾመችው። ከዚያም አስቴር እንደገና ንጉሱን የሃማን ክፉ እቅድ እንዲሽር ለመነችው። ንጉሱም አይሁዳውያንን እንዲጠቅም አዲስ አዋጅ እንዲጽፉና በንጉሱ ቀለበት እንዲያተሙት ፈቀደላቸው። በንጉሱ ስም የታተመ ሰነድ ሊሻር አይችልምና፣ የንጉስ ትእዛዝ የአይሁዳውያን ራሳቸው እንዲከላከሉና የሚያቋርጣቸውን እንዲያጠፉ መብት ሰጣቸው። ይህ ቀን በአዳር ወር በ 13 ተኛው ቀን ነበር። በዚያም ቀን የአይሁዳውያን ጠላቶች ሊያሸንፏቸው ሲያስቡ ሁኔታው ተገልብጦ የአይሁዳውያን የበላይ ሆኑ። በሱሳ 500 ሰዎችና የሃማን አስር ወንዶች ልጆች ገደሉ። አስቴርም የሃማ ልጆች እንዲሰቀሉና አይሁዳውያን በቀጣዩም ቀን ራሳቸውን እንዲከላከሉ ንጉሱን ለመነች። ንጉሱም ፈቀደ። በመላው ግዛት አይሁዳውያን ሰባ አምስት ሺህ ጠላቶቻቸውን ገደሉ። ነገር ግን በዘረፋው ላይ እጃቸውን አልጫኑ ነበር። መርዶክዮስም የዳር ወር 14ኛውና 15ተኛው ቀን አይሁዳውያን ከጠላቶቻቸው እፎታ ያገኙበት በመሆኑ በየዓመቱ እንዲያከብሩ አዘዘ። እነዚህንም ቀና ከፑር ወይም እጣ ከሚለው ቃል ፑሪም ብለው ጠሯቸው። የደስታና የስጦታ መለዋወጫ ቀናትም እንዲሆኑ አደረጉ። ንጉሥ ጠረክሲስ በመላው ግዛቱ ላይ ቀረጥ አለ። የመርዶኪዮስን ታላቅነት በፋርስ ነገሥታት ታሪክ ተመዘገበ። አይሁዳዊው መርዶኪዎስ ከንጉሡ ቀጥሎ ሁለተኛ ሆኖ ለሕዝቡ መልካም ይሠራ ነበር። የአስቴር ሕይወት የድፍረትና የእምነት ኃይለኛ ማስታወሻ ነው። በታላቅ አደጋ ፊት የነበራት ጀግንነትና ጥበብ ህዝቦቿን አድኖ የዘላቂ ተስፋ ቅርስ ትቷል። ትክክል ለሆነው ነገር መቆም ያለውን ጠቀሜታና የአንድ ሰው ድፍረት በዓለም ላይ ሊኖር የሚችለውን ተጽዕኖ ከእርሷ እንማራለን። ይህንን ታሪክ አብራችሁን ስለተከታተላችሁ ከልብ እናመሰግናለን። ይህ ቪዲዮ ከተመቻችሁ ላይክ ማድረግ፣ ኮሜንትና ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ለወዳጆቻችሁም ሼር በማድረግ ድጋፋችሁን አሳዩን። በሌላ አስተማሪና አስደናቂ ታሪክ በቅርቡ እንገናኝ።